ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ በኔትወርክ ምክንያት በማሉ እንደገና የገባሁት በዚህ በአንጾኪያ መንፈሳዊ ፕሮግራም እየተላለፈ ያለ እያስተማርኩት ያለ እንደ ኢትዮጵያ ሰዓት አቆጣጠር መብራት ካልጠፋ ኔትወርክ ካላስቸገረ ማለዳ አራት ሰዓት ላይ እየገባሁኝ ለሀያ ደቂቃ ለሀያ አምስት ደቂቃ እያስተማርኩኝ እንዳለ ይታወቃል። የጀመርነውን ትምህርት ስለ አስራ ሁለቱ የእስራኤል ነገዶች ስለ ያዕቆብ ልጆች ነገደ እስራኤልን እያስተማርኩ እንዳለ ይታወቃል። እስከ ትናንት ድረስ አስራ አንዱን የያዕቆብን ልጆች አይተናል። ትናንትናና አርብ ዕለት ሁለቱን የዮሴፍን ልጆች መናሴንና ኤፍሬምን ሳስተምር ነበረ። ዛሬ የመጨረሻውን ክፍል ስለ ነገደ እስራኤል አስራ ሁለተኛውን የያዕቆብን ወንድ ልጅ ስለ ብንያም አስተምራለሁ ማለት ነው። ከዚህ በፊት ያስተማርኩትን ያመለጣችሁ ወደ ኋላ እንድትከታተሉ ከት የመጽሐፍ ቅዱስ ዋናው መሰረት ያን ነው። ዋናው መሰረት ነገደ እስራኤልን እያንዳንዳቸውን አወቅን ማለት እስከ ራእይ ያለው ስናነብ ይገባናል መጽሐፍ ቅዱስ ማለት ነው። ስለዚህ አባታቸው ያዕቆብ በዘፍጥረት አርባ ዘጠኝ ላይ በኋለኛው ዘመን የሚያገኛቸውን እንድነግራቸው ተሰብሰቡ ብሎ በአልጋው ዙሪያ ልጆቹን ሰብስቦ ስለ እያንዳንዳቸው ነገ ምን ሊገጥማቸው እንዳለ በመንፈስ አመልክቷቸዋል። ትንቢታዊ ነገር ነግሯቸዋል። የረገማቸውም አሉ። ሶስቱ የያዕቆብ ልጆች ሮቤ፣ ስምዖን፣ ሌዊ ተረግመዋል። አባታቸው ረግሟቸዋል። ሙሴ በዘዳግም ሰላሳ ሶስት ላይ በሕይወቱ ፍጻሜ ላይ ስለ እያንዳንዳቸውም ነገዴ ተናገረዋል። አባታቸው ሌዊን ረግሞታል። ሌዊን ግን በሲና ተራራ ስር እርግማኑን ወደ በረከት የሚያስለውጥበት አጋጣሚ መጥቶለት ተጠቅሞበት እርግማኑን በበረከት አስለውጧል። ማን ነገደ ሌዊ። ሮቤልን ረግሞታል። እያንዳንዳቸውን ልጆችን የመሰለበት ምሳሌ አለ ሮቤልን ያዕቆብ በዘፍጥረት 49 ላይ በሚዋልል ውሃን የመሰለው ሮቤል፣ አንተ እንደሚዋልል ውሃ ነህ፣ ስለዚህ አለቅነት ለአንተ አይሁን። ለምን የአባትን ምንጣፍ አርከሳህ? ሮቤል ከያዕቆብ ቁባት ሚስት ከሆነችው ከራሔል ባሪያ ከባላ ጋር ወይም ከዳንና ከነፍታሊም እናት ጋራ በአባቱ አልጋ ላይ በማመንዘሩ ምክንያት ያዕቆብ ረግሞታል። የልጆች ሁሉ በኩር ነበረ። የእሱን ብኩርና ነጥቆ ለዮሴፍ ልጆች ለምናሴና ለኤፍሬም ሰጥቶበታል። ከዚያ በኋላ ሮቤልን በሚዋልል ውሃ መሰለው። የነገደ ሮቤል አርማቸው ደግሞ አንዳንዶች የሰው ምስል ነው ይላሉ። ጎግል ደም ውስጥ ታደርጉ የማዕበል ምስል ነው። ስለዚህ የመገናኛውን ድንኳን ከባው በሚቀመጡበት ጊዜ፣ በሚሰፍሩበት ጊዜ እንደገና ደመናውን ተከትለው ሲጓዙ ነገደ ሮቤል ከፊት እያሳየ የሚሄደው አርማ ምንድን ነው? የማዕበል ምስል ነው። ሁለተኛው ስምዖንን ነው። ስምዖንን በአመፅ ሰይፍን የመሰለው ለምን? ስምዖንና ሌዊ ለያዕቆብ ሳይነግሩ የሴኬም ሰዎችን አታለው ወንዶቹ ከተገረዙ በኋላ በሶስተኛው ቀን ገብተው ለእህታቸው ዲና ተበቅለው የሴኬምን ወንዶች ሁሉ ስለገደሉ ነው። ይሄ ደግሞ ያዕቆብን ተንከራታች እና ስደተኛ እንዲሆን አድርጎታል። በዚህ የተነሳ ሁለተኛና ሶስተኛ ልጁን ስምዖንና ሌዊን ረግሞቸዋል። ስምዖን የአመፅ ሰይፍ ብሎን የመሰለው አርማው ግን የቀጠር በር ነው። ሌዊ የመሰለው እሱንም በአመፅ ሰይፍ ነው ይዞ ሲጓዝ አርማው ግን የመቅረዝ ምልክት ነው። ሌዋውያን ደግሞ እርግማኑን ወደ በረከት አስለወጠዋል። ሲና ተራራስ እንዴት ያን ጊዜ ስለኔ ሳስተምር እዛ ላይ ስላለ እዛ ማዳመጥ ትችላላችሁ። አራተኛው ይሁዳ ነው። ይሁዳ የአንበሳ ደቦል ነው ያለው። የነገደ ይሁዳ አርማ ደግሞ የአንበሳ ምስል ነው። ስለዚህ ነገደ ይሁዳ ሁሉንም ነገዶች ከፊት ከፊት የሚመራ ደመናውን ተከትሎ ነገደ ይሁዳ ነው። በስተ ምሥራቅ አቅጣጫ ነው የሚሰፍረው። እሱ ነው የሚመራቸው እና ማንም ሰው የአንበሳ ምስል ካየ ነገደ ይሁዳ እዚህ አካባቢ ሰፍሯል ነው የሚባለው። ይሄ የነገደ ይሁዳ ሰፈር ነው ነው የሚባለው ይታወቃል። በየአርማቸው በየምልክቶቻቸው ነው ነገዶቹ ይሰፍሩ የነበረው ማለት ነው። ይሳኮርን በአጥንተ ብርቱ አህያን የመሰለው። ይሳኮር አጥንተ ብርቱን አህያ ነው ያለው። አርማው የአህያ ምስል ነው። ዛብሎንን በመርከብ ወደብን የመሰለው በመርከቡ ደግሞ የመሰለው ዛብሎን። የዛብሎን ነገድ ደግሞ አርማቸው ምን ነበረ? መርከብ ነበረ፣ መርከብ ነበረ። ስለዚህ በመገናኛው ድንኳን ዙሪያም ሲሰፍሩ የዛብሎን ነገድ የመርከብ ምስል ያለው ምስላቸው ማለት ነው። ቀጥሎ ጋድ ነው። ሰባተኛው የያዕቆብ ልጅ ጋድ ነው። ጋድን ደግሞ ያዕቆብ የመሰለው በሕይወቱ ፍጻሜ ላይ በዘማች ወታደር ነው። በዘማች ወታደር ነው ጋድን የመሰለው። አርማቸው ደግሞ ምን ነበረ? ድንኳን ነበረ። ስለ ጋድ እንግዲህ ያስቡ በዘማች ወታደር ነው የመሰለው። አንደኛ ዜና አስራ ሁለት ላይ ስለ ነገደ ጋድ እንዲህ የሚል ቃል አለ የተጻፈላቸው ማለት ነው ጋዳውያን። በአንደኛ ዜና አስራ ሁለት ቁጥር ስምንት ላይ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ፣ ፊታቸውም እንደ አንበሳ ፊት ነበረ። በተራራም ላይ እንደሚዘልል ሚዳቋ ፈጣኖች ነበረው ይላል። ምኖች ጋዳውያን ፈጣኖች ነበሩ። ፊታቸው እንደምን ነበረ? እንደ አንበሳ ነበረ። አስፈሪዎች ነበሩ። በዘማች ወታደር ነው አባታቸውን በዘፍጥረት አርባ ዘጠኝ ላይ ሲመርቃቸው የነበረው ማለት ነው እና ዘማች ወታደር ጠላት ይበዛበታል፣ ግን እንደሚያሸንፍ ማለት ነው እና ቃሉም ደግሞ በዚሁ በነገርኳቸው አንደኛ ዜና አስራ ሁለት ላይ ጋሻና ጦር የሚይዙ ጽኑዋን ኃያላን ሰልፈኞች ወደ እርሱ ተጠጉ ፊታቸውም እንደ አንበሳ ፊት ነበረ። በተራራም ላይ እንደሚዛልል ሚዳቋ ፈጣኖች ነበሩ ይላል። ከቁጥር 14 እስከ 15 ላይ እንደገና ከእነሱም ይላል ከእነ ነገደ ጋዶች ማለት ነው። ታናሹ ከመቶ ታላቁ ከሺ ይመዛዘኑ ነበረ። የሚገርም ብቃት ነበራቸው። የሚገርም ጉልበት ነበራቸው። በመጀመሪያ ወር ይላል ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ ይላል። ምኖች እነኛ የጋድ ልጆች እንደተነገራቸው በዘማች ወታደርን የመሰላቸው አባትየው ዘማቾች ነበሩ። በሄዱበት ድል ነበረ። በዳዊትም ዘመን በሳኦልም ዘመን ከፊት እየቀደሙ እነሱ ድል ነበር የሚያደርጉት። ልብ በሉ። ከእነሱም ታናሹ ከመቶ አንድ ታናሹ ከመቶ ሰው ይበልጣል። የነበራቸው ነ የጋድ ልጆች ማለት ነው። ታላቁ ደግሞ ከሺ ይመዛዘኑ ነበረ። ሺ ጦር ካለው አንድ ታላቅ የሆነ የጋድ ልጅ ይበልጣል። በተራራ ላይ እንደ ፈጠን ሚዳቋ ፊታቸው እንደ አንበሳ ነበር ብሎ ነው አንደኛ ዜና አሥራ ሁለት ላይ የሚያስቀምጠው እና ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ ነው የሚላቸው። ስለዚህ በዘማች ወታደር አባትየው መሰላቸው። አርማቸው የድንኳን ነበረ። ስምንተኛው አሴር ነው። አሴርም በወፍራም እንጀራ ነው አባትየው ያዕቆብ የመሰለው አርማው ግን የወይራ ዛፍ ነበረ ለምን አሴር በዘይቱ ውስጥ እግሮቹን ያጥልቅ ከሚለው ትንቢታዊ ቃል አርማቸው የወይራ ዛፍ